እጅግ አስፈሪ ሆኗል። ቀናት ወደ ፍጻሜው በፍጥነት እየሮጡ ነው። ጆሮ የሚሰማው ዘግናኝ፣ አይንም የሚያየው ሰቅጣጭ የሆነ ፍጥረት ተጨንቋል። በኦክቶበር መጨረሻ ሀገራችን ላይ የታየው አስደንጋጭ ክስተት ከመነጋገሪያነቱ ባለፈ ህዝባችን ምን አይነት እርኩሰት ውስጥ እንዳለ አሳይቷል። ከነጩ ቤተ መንግስት እስከ ሀገራችን የታየው የሰይጣን ድግስ እጅግ አሳዛኝና አስፈሪ ክስተቶች የታዩበት አጋጣሚ ሆኗል። ያለንበት ጊዜ አብዝተን የምናለቅስበት አምላክ ይታረቀን ዘንድ የምንጮህበት ቢሆንም ነገሩ ግን በተቃራኒ ሆኖ ሰይጣንን የሚለመንበት ቀን ላይ ተገኝተናል። ቅድስት ሀገር መሆኗ በሚመሰከርባት ህዝቦቿ በፈጣሪ የሚያምኑ መሆናቸው በሚነገርባት አምልኮተ እግዚአብሔር ዕለት ዕለት በሚፈጸምባት ምድር ይህ አጸያፊ በዓል መከበሩ በርካቶችን ያሳዘነ ብሎ የሚያስቆጣ ተግባር ሆኗል። የአምላክ ልደት ጥምቀትና ስቅለት እንዲሁም ትንሳኤውን የሚያከብር ህዝብ መሃል የሰይጣንን ቀን ማክበር እንዴት ተቻለ? የብዙዎች ጥያቄ ነው። ቅዱስ መጽሐፍ ሕዝቤ እውቀት ከማጣት የተነሳ ጠፋ እንደሚል ጥቂቶች በእውቀት በርካቶች ግን ያለ እውቀት ሰይጣንን ሲያመልኩ መንፈስ ሲጠሩ በዳንስ አምልኮ ሲያደርጉ ታይተዋል። በፊት በፊት በሩቅ ሰምተን የተጸየፍናቸው ነገሮች ዛሬ ላይ በእኛ ሀገር ሰዎች ሲከወኑ ለማየት ብንበቃም በሀገራችን ምድር የሰይጣን በዓል ይደረጋል ብሎ የሚገምት ግን አይኖርም። ይሁን እንጂ ሀገራችን ላይ አዲስ አበባን ጨምሮ በተለያዩ አካባቢዎች የሰይጣን በዓል መደረጉ ተሰምቷል። ብዙ አስፈሪ ጉዳዮችን ሰምተን ብናውቅም ይሄኛው ግን ከሁሉ የገዘፈ ፍራትን የሚጭር ነው። ሀሎዊን በሚል የበዓል መጠሪያ በምዕራቡ ዓለም የሚከበረው የሰይጣን ቀን በሀገራችን በግልጽ ትምህርት ቤቶች፣ ሆቴሎች፣ እንዲሁም ዩኒቨርሲቲዎች ውስጥ መካብሩ ተሰምቷል። ይህ ለሰይጣን ግብር የሚገባበት መንፈስ የሚጠራበት እጅግ ዘግናኝ ተግባር የሚፈጸምበት በዓል በውስጡ ብዙ ድብቅ ሴራዎች የሚደረጉበት መሆኑም ተነግሯል። ለመሆኑ ሰዎች እንደ ቀልድ የሚያዩት ውስጡ ግን መርዛማና ፍጥረትን ወደ ጨለማ ዓለም የሚያስግዙ ተግባራት የሚከናወኑበት ሀሎዊን ምንድን ነው? ሰዎች ከዚህ አደገኛ ሥርዓት እንዴት ራሳቸውን ይጠብቁ? ሀገራችን ላይ እንዴት ሊከበር ቻለ? የሚለውን ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዷችን በርካቶችን ስላስደነገጠውና ስላስቆጣው የሀሎዊን በዓል በሀገራችን ስለመከበሩ የተሰማውን አስደንጋጭ ተጨማሪ መረጃና ራሳችንን እንዴት ከዚህ አደገኛ እንቅስቃሴ እንታደግ የሚለውን እናያለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ዘመኑ እያለቀ የፍርድ ቀን እየተፋጠነ መሆኑን የሚያመላክቱ ነገሮች መታየት ከጀመሩ ቢሰነብቱም ሰዎች ለማንቂያ ደውሎች ጆሮ ዳባ ልበስ ያሉ ይመስላል። ይሁን እንጂ የሚሆነው ሁሉ የፍርድ ቀን መቃረቡን የሚጠቁም እየሆነ ነው። ከሁለት ቀን በፊት የታየው አነጋጋሪ ክስተትም አንዱ የጊዜውን ማለቅ ጠቋሚ ምልክት መሆኑን ብዙዎች የተስማሙበት ሆኗል። በብዙ ድብቅ ሴራዎች የተሞላው የሃሎዊን በዓል በሀገራችን ላይ መከበሩ ተሰምቷል። ይህም ብዙዎችን ያስደነገጠ ዜና ከመሆኑም በላይ የቁጣ ድምጾች እንዲሰሙ አድርጓል። ለመሆኑ በሀገራችን መከበሩ ከፍተኛ ድንጋጤ እንዲፈ ቁጥር ያደረገውና በርካቶችን ያስቆጣው የሃሎዊን በዓል ምንድን ነው? በምዕራብ አውሮፓና በሰሜን አሜሪካ ሚሊዮኖች የሚያከብሩት የሃሎዊን ታሪካዊ አመጣት ከቀደምት ሴልቲኮች ሲሆን ከ2000 ዓመት በፊት ባህላቸውና እምነታቸው ተስፋፍቶ የነበረው ሴልቲኮች ኦክቶበር 31 የአመቱ የመጨረሻ ቀናቸው ነበር። ቀኑንም የሚያከብሩት ሳውን የተሰኘ ክብረ በዓል ነበራቸው። በዛ ምሽት አዲሱን አመት ይቀበሉበታል። በዚህም ምሽት የሙታን መንፈስ ወደ ምድር ይወርዳል ብለው ስለሚያምኑ በዛ ምሽት ተሰባስበው የተለያዩ ተግባራትን በመፈጸም ያከብሩት ነበር። ከጊዜ ወደ ጊዜ ይህ በዓል እየተስፋፋ መጥቶ አሁን ላይ እጅግ ዘግናኝ በሆኑና ለማየት በሚዘገነኑ አልባሳት እንዲሁም ድርጊቶች እየተከበረ ቀጥሏል። በዚህ ቀን የሞቱ ሰዎች መንፈስ መጥቶ እንደሚጎበኛቸው የሚያምኑ ሲሆን ለሚመጡ የሞቱ ዘመዶቻቸው መንፈስም በመኖሪያ ቤታቸው ደጅ ላይ የተለያዩ ቁሶች ችን ያሰናዳሉ። በእለቱ የሞቱ መናፍስት ብቻ ሳይሆን እርኩስ መናፍስትም ይጠራሉ። ይህንንም የሚያደርጉበት ምክንያት በኃጢአት የሞቱ ቤተሰቦቻቸው ሲኦል ከመግባት ለመታደግ ሲሆን፣ በእለቱ የሚጠሯቸው እርኩስ መናፍስት እኚህን በኃጢአት ኖረው የሞቱ የቤተሰብ አባሎቻቸውን ሲኦል ከመግባት ተከላክለው የገነትን ደጅ ያመላክቷቸዋል ብለው ስለሚያምኑ ነው። ይህም የፓጋኒዝም እምነት መነሻ ሲሆን አስተምሮ ምድር ላይ በኃጢአት ብንኖርም እኚህ እርኩስ መናፍስት ይታደጉናል ወደ ገነት የሚያስገቡናል ብለው የሚያምኑበት ነው። ይህ አደገኛ በዓልም ከጊዜ ወደ ጊዜ በፌስቲቫል ደረጃ መከበር የቀጠለ ሲሆን፣ ሰዎች የተለያየ አስፈሪ አልባሳትን ለብሰው የሰይጣን መገለጫ የሆኑ ቀንድ ጥፍርና አስፈሪ ጥርስ በማድረግ በደም የተጨማለቁ ልብሶችን በመልበስ ያከብሩታል። በዚህ ፌስቲቫልም የተለያዩ የግድያ ተግባራት እያሳዩ የሰይጣንን ተግባር በመግለጥ የጠሯቸውን እርኩስ መናፍስት ያስደስታሉ። በሰባተኛው ክፍለ ዘመን አካባቢም የአውሮፕ ካቶሊክ በመግባታቸው በዓሉ ከነስሙ ሃይማኖታዊ ቅርጽ እንዲይዝ በመደረጉ ኦል ሃሎን ኢቭ በሚል መጠሪያ መከበር ቀጥሏል። ካቶሊክ ከተቀላቀሉ በኋላም በዓሉ የሁሉም ነፍስ ተብሎ ኖቬምበር ፈርስት ላይ ማክበር ቀጥለዋል። ይህም ቀኑ ሃይማኖታዊ ሽፋን እንዲያገኝ አግዞት የሰይጣን ድግስ በይፋና በአደባባይ እንዲ እንዲከበር አድርጎታል። በ1940ዎቹ ደግሞ በአይሪሾች አማካኝነት አሜሪካ የገባው የሃሎዊን በዓል የተለያዩ ታሪኮችን በመጠቀም ሰው እንደ አንድ ባህላዊ የበዓል አከባበር እንዲመለከተው አድርጎታል። ይሁን እንጂ በበዓሉ የሚከወኑ እያንዳንዱ ድርጊት እርኩስ መናፍስትን መጥሪያ ለእነርሱም መስዋዕትን ማቅረቢያ ከመሆኑም በላይ በርካታ ነፍሳት የሚገበሩበት በዘግናኝ ድርጊቶች የተሞላ ሁነት ነው። ነገር ግን ብዙዎች ባለማወቅ በዚህ በዓል ላይ ሲሳተፉ ይታያል። ዘንድሮም በአሜሪካ በነጩ ቤተ መንግስት የተከበረ

ኦክቶበር 31 አዲስ አበባን ጨምሮ በተለያዩ አካባቢዎች መከበሩ ተሰምቷል። ይህ እጅግ አሳዛኝ ዜናም በርካቶችን አስቆጥቷል። እጅግ በሚያሳዝን ሁኔታ በዓሉ ታዳጊ ልጆች ባሉበት ኢንተርናሽናል ትምህርት ቤቶች፣ ሆቴሎች መከበራቸው ተሰምቷል። ለዚህ በዓል የሚለበሱ አስፈሪ አልባሳትና ሰውነትን ወደ ሌላ ፍጥረት የሚቀይሩ የሜካፕ አሰራሮች በማህበራዊ ሚዲያ ሲጋሩ ታይቷል። ይህ በእጅጉ አስፈሪና ጸያፍ ተግባር ሀገራችን ላይ መደረጉ እጅግ የሚያሳዝን ነው ብዙዎች ቁጣቸው ቁጣቸውን እየገለጹ ነው። ይህ በዓል በሌሎች ዘንድ ተቀባይነት እንዲኖረው ባህላዊ ጎኑ አመዝኖ ቢነገርም ነገር ግን እያንዳንዱ ተግባር እርኩስ መናፍስትን የመዋረስ ድብቅ ተልዕኮ ያለው አደገኛ በዓል ነው። በዕለቱ የሚለበሱ አልባሳት የተጠሩ ክፉ መናፍስትን ለማስደሰት የሚቀርብ መስዋዕት ነው። በየቤቱ የሚቀርቡ ጣፋጮች ለእርኩስ መናፍስት የሚዘጋጁ ድግሶች ናቸው። በየዕለቱም በተለያዩ ምክንያቶች ነፍስ እንዲጠፋ የሚደረግ ነፍሳትን ለሰይጣን ለመገበር ነው። ታዲያ እንዲህ ባለው የሰይጣን ህብረት ውስጥ የሚሳተፉ ሰዎች ኖረው ስርዓቱ ሀገራችን ላይ መከወኑ እጅግ የሚያሳዝን ነው። አንዳንዶች በዚህ ዝግጅት ላይ የሚሳተፉት ባለማወቅ ይሆናል። ነገር ግን እያንዳንዱ ስርዓት ለአምላክ የሚቀር ባለመሆኑ ግልጽ ነውና ለጥፋት አለማወቅን ምክንያት ማድረግ አይቻልም። በዛ ሁነት ላይ ሰይጣን ተደግሶ ተጠርቶ ብዙ ሰይጣናዊ ተግባራትን እንዲሰራ እንደሚታዘዝ በዚህ ስርዓት ውስጥ የኖሩ ሰዎች በተለያየ ጊዜ አጋልጠዋል። የዚህ ዘመን ሰዎች የሆንን ግን ከእውቀት ማጣት ሳይሆን አምላክን ከመዳፈር ራሳችንን አጥፍተን ሌሎችንም ለማጥፋት እንፋጠናለን። ቢከበር ምን ችግር አለ የሚሉ ሰዎች በርክተው መታየታቸው ደግሞ ሀገራችን ላይ በአማኝ ስም የሚጠሩ በሃይማኖት መጠሪያ የተሸሸጉ የሰይጣን አምላኪዎች እንዳሉ ያሳየ ነው። በመሆኑም የዚህ ትውልድን ከመበረዝ፣ ህጻናትን ከሚበክል ተግባር ልጆችን መታደግ ያስፈልጋል። ባለማወቅ ልጆች በዚህ ስርዓት ላይ እንዲሳተፉ በማድረግ የሰይጣን ግብር ከመሆን ልንታደጋቸው ይገባል። አለም አቀፍ ትምህርት ቤቶችም ቢሆን ከወላጅ እውቅ ና ውጭ የሚያከናውኑት ነገር የለምና ወላጆች እንዴት እንዲት አደርጋላችሁ? በሚል ሊቃወሙ ይገባል። በዓሉን ሀገራችን ላይ እንዲከበር የሚያደርጉ አካላትን ማስቆም እንኳን ባይቻል በዚህ ስርዓት ባለመሳተፍና ተሳታፊዎችንም በመገሰጽ ትውልዱን መታደግ ይቻላል። ከሁሉ በላይ ግን አምላክ ከኃጢአታችን ብዛት ለማይረባ አእምሮ አሳልፎ እንዳይሰጠን መለመን ያስፈልጋል። ለኃጢአታችን ደሞዝ ከሆነው ሞት እንዳያገኘን በይቅርታው እንዲያስበን መጸለይ ይገባል። የምናከናውናቸው ነገሮችን በማስተዋል በማድረግ የሰይጣን መጠቀሚያ ከመሆን እንዳን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ እያላችሁበት ቸር ቆዩልን።